ለካ እግዚአብሔር ያሄናል። እውነት ለመናገር ያሄናል። እኔ ተስፋ ቆርጬ ነበር። ያለፉት አምስት አመታት ለኔ በጣም በጣም ከባድ ነበሩ። ትዳሬን አጣው፣ ወንድሜን አጣው በተደጋጋሚ ሁሉ ሲሆንብኝ፣ ስራዬ የተበላሸብኝ፣ ክሬዲት የተበላሸብኝ፣ የቤት ኪራይ እንኳን ዋርኒንግ፣ ልናስወጣሽ ነው ካልከፈልሽ እየተባለ ዋርኒንግ የሚልኩልኝ ሜል፣ ፖስታ፣ ፋይል ሞልቷል። በቢጫው ፋይል መያዣ እንትን ከምር ያስቀምጨዋለሁ። ከንትም ስካት በእውነት ከወር ስከወር ነበር የምኖረው። አሁንም ቢሆን አሜሪካናት መባሉ ራሱ ያሳፍራል። እኔ ደህና ነገር እንኳን የለኝም ምላይ ላይ። በቃ በጣም ዲፕረስ ዶኝ ነበር። ከምላክ ጋ ተጣልቼ ለምን ይሄ የሆነ ምንድን ነው ፈተኔ እንደራረብክብኝ እያልኩ ከፈጣሪ ጋር እታገል ነበር። ከዛ ትዳሬንም አጥቼ ማጥች ወንድሜ አርፎብኝ፣ ከዛ ደግሞ አንድ የቤተሰብ አባል እንዲ ለእህቶቼ፣ ለእናቴ የሆነ ነገር ላረግ ብዬ የሰበሰብኩትን ገንዘብ ካደኝ። ቃ የኔ ገንዘብ ነው ብሎ ካደኝ። እንደዚሁ ቃ እንዳለ ካዳረቀኝ ቃል ሰጥሽ እኔ ነው ብሎ ማለት ነው። እና እንዲህ መከራዬን በልቼ ያገኘሁትን ገንዘብ ደግሞ እንዲህ ስበላ፣ እንዴ ምንድን ነው ምንድን ነው ያረኩት? እኔ ኃጢአት የምን ቢበዛ ነው ብዬ ከፈጣሪ ጋር ሙግት ውስጥ ብላ ነበርኩኝ። ለእህቶቼም ለእናቴም ሁላ አልነገርኳቸውም ይሄ ነገር። ምክንያቱም ብነግራቸው ምን ይጠቀማሉ? ማህጸብ ጥላቻ ካልሆነ ምንም የሚጠቀሙት የሚጠቀሙት ነገር የለም ብዬ ይህን ሁላ ሚስጥር አላከርኳቸውም። በቃ ገንዘብ ተበልቼ ዝም ብዬ ነው ቁጭ ብያለሁ። ግን ያን ያህል አምርር ያለቀስኩ እውነት አለቀስኩ። ፈጣሪ እውነት ምን ነው ምን ነው ይደክማታል አትልም ወይ ብዬ ሁላ እንደ ሰው ጠይቄዋለሁ። እንደ ሰው አውርቼዋለሁ። አምላኪ ይከብዳት አትለኝም ወይ ብዬ። ግን አንዳንዴ ሲወሰድብን ራሱ በቃ አብዝቶ ሊሰጣንም ሊሆን ይችላል። እኔ ግን ያኔ ቻኩ ፈጣሪም ስሙን አንስቼ ተሟቀዝኩት። ግን መድኃኒዓለሙም ግን በበለጠ አድርጎ አብሎ አስፍቶ ሰጥቶኝ ከጭንቀት ያውጥቶኝ እፎ የሚልበትን አድርጎልኝ አይቶኝ አስደነገጠኝ። ስለአየኝ ብቻ አስደነገጠኝና ይሄ ለሌሎችም ትምህርት ይሆናል እንጂ ትንሿ ሆቴ ለሌሎችም ትምህርት ይሆናል እና፣ በውድቀታችሁ ጊዜ ጠብቁ፣ ታገሱ። አምላክ ያያል፣ እውነት ያያል። ያቺ የራሳችን ጊዜ ስትመጣ ፈጣሪ ያለው ቀን ያላት ሰዓት እስክትመጣ የምንታገስበት ልብ ይስጠን። እና ባለፈው ትምህርት ላይ እከታተላለሁ፣ እኔ የእርሱን ትምህርቱና ቆይቻለሁ ከኮቪድ በፊት ሁላ ነው እምከታተሉት። እና ሁሌ በእርሱ አስተምሮኛል፣ በእርሱ ትምህርት ብዙ ታንጭ ያለው እና ባለፈው ሳምንት አካባቢ እያዳመጥኩኝ ቤተክርስቲያን ነው። በር ለማሰራት ምናምን ሲሉ ገረመኝና፣ ለምን ይህ ገንዘብ የኔ ገንዘብ አይደለም፣ ደሞዜ አይደለም። ይሄ ፈጣሪ ቤቱን እንዳሰራለት መልእክተኛ አድርጎ እኔ ላከኝ እንጂ እኔ ሰርቼ ለፍቼ ከደሞዜ የተቆረጠ ገንዘብ አይደለም። ሲዳን ያለ በአንድም በሌላም መንገድ መልዕክት አድርጎ ይልካል እና ለመበሩን ቢያንስ አላግዛቸውን ብዬ ነው የደወልኩለት እና ያወራነው። እና እግዚአብሔር ታላቅ ነው። እግዚአብሔር ስሙ የተመሰገነ ፍቅሩ እውነት ከባድ ነው። ከፈተናችን በላይ ፍቅሩ በጣም ከባድ ነው። ማን ይቋቋመዋል? እግዚአብሔር በጣም ደግ ነው። ስሙ የተመሰገነ ይሁን። ስላረገልኝ ነገር ሁሉ ተመስገን። እኔን እንዳየ ሁሉንም ይመልከተው። እኔ እንደጎበኛ ሁሉንም ይጎብኘው። እውነት እኔ እንዳረገልኝ ለእኔ የተደረገልኝ ለሁሉም ይደረግለት። እውነት እኔ የተመለከተ አምላክ ሁላችሁን ይመልከታችሁ። በጉድለታችሁ፣ በጭንቀታችሁ፣ በሐሳባችሁ ፈጣሪ ጎብኛችሁ። እስከ እዛ ግን የምትታገሱበት ልብም እንዲያደላችሁ እመኝላችኋለሁ። እግዚአብሔር ታላቅ ነው። በቃ ይህን በቃ ልንችለው እግዚአብሔር ታላቅ ነው ከማለት ውጭ ሌላ አማርኛ አላገኘውለትም። እና ገረመኝ። እህቶች የሚጠቁኛል፣ አንቺ ገንዘብ ምን አረግሹ እንደ እንትን ያልሹ ሰብስበሽ እንትን ያልሹ ይሉኛል። ግን ምን ብዬ ካደኝ ምን ብዬ እምቢ አለኝ ገንዘቤን በላኝን ብዬ ምን ብዬ ልንገራቸው? እናቴ ብነግራት በሽተኛ ነው የምትሆነው። ምክንያቱም ስንት ጊዜ እንደለፋሁበት እንደጠበኩኝ ይህን ገንዘብ ለመሰብሰብ ታውቃለች። እንዲሁም መሀላ አካባቢ የዛሬ ሁለት ዓመት ምናምን አካባቢ እረ በቃኝ እንደሆነ ይደክሞኛል ይህን ገንዘብ እንትንካለም ይቁም ምናምን ብዬ ነበረ። ና ተይ ጨርሹ ትንሽ ነው የቀረሽ እንደሆ ለእኔ ስትይ ጨርሹ ብላ እሷ ነቼ ለመነቼ። ና አሁን ያ ሰው ገንዘቤን በላኝ በቃ ብል ምንድን ነው? እሷም የሚሰማት ከመበሳጨት ከመናደድ የደም ብዛት የደም ግፊት በሽተኛ ከመሆኑ ውጭ ምንም ይጠቅማት ነገር የለም። ምንም ልታደርግልኝ የምትችለው የለም። ደካማ እናት ናት ያለችኝ። በቃ ለእሷ ደስታ ስል የገዛ ወንድሜ ነው ይከደኝ። እና በገዛ የእናት አባት ልጅና ለእኔ ሲሆኑ ግን ለእናቴ እና ለእህቶቼ ስል ወንድምነቱ እንዳይቀርባቸው ለእናቴም ልጅነቱ እንዳይቀርባት ብዬ ያዝኩት፣ ለራሴ ብቻ ያዝኩት። ግን አዝን ነበረ በቃ ሁሌ እንዴት እንዴት ሊሆን ይችላል ይቆጠል ነበረ። በቃ እሱም ሳይሆን አምላኬን ይህ እንዲሁ ለመፈቀድ እያልኩ አምላኬን ነበረ ማጉረመረሙበት። ግን አብዝቶ አምስት ስድስት ሰባት ስምንት እጥፍ አብዝቶ ሰጠኝ። ላቤን አበርክቶ ሰጠኝ። የላቤን ብቻ ሳይሆን አበርክቶ አብዝቶ ሰጠኝና አንዳንዴ ሲወሰድብንም ሌላ ለትልቅ በረከት ነው። ምናልባት ማን ያውቃል? አላውቅም። ስለ ገንዘቡ አይደለም። ማን ግን አምላክ ለካ ያያል ያያይናል። እኔ አይቶኝ አስደነገጠኝ። እኔ ከአይኑ ካይኑ ተሰውር ያለው በቃ ኃጢአቴ ውስጥ ሆኖ ነው። እንዲ ፈተኔ የበዛውን ነበር ግን ከና ኃጢአቴም አየኝ፣ ላይኑ ሳይጸየፈኝ ተመለከተኝ። እኔ ስራ ነበረኝ መሆን ኖሮ ውጭ ነው፣ ኢትዮጵያ ውስጥ አይደለም። ስራ ነበረኝ ግን ስራዬ በአጋጣሚ ሆኖ መቆም ነበረበት ማለት ነው የሚሰራባቸው ካምፓኒዎች መቆም ነበረበት እና እግዚአብሔር በሚያውቀው ምንም ገንዘብ ምናምን አልነበረኝም። ቤተሰብም እኔ ማግዘው አዲስ አበባ ኢትዮጵያ እና በጣም ጨንቆይ ነበር። እዚህም ደግሞ ብዙ መከፍላቸው ነገሮች አሉና ግራ ግራግብት ብሎኝ ጌታዬ ሆይ መድኃኒዓለም አባቴ እባክህ የሆነ መንገድ ፍጠርልኝ ያልኩት እንደሆነ በስነ ስርዓትም እንኳን ጸሎት አላረኩም? የጸሎት ቦታም አለኝ፣ ግን እዛ ገብቼ ከተንበረከኩ ስንት ስንት አመታት አልፈዋል። የጸሎት ቦታ እንኳን አቧራ ጠጥቷል እውነት ለመናገር እና ግን በሚደንቅ ሁኔታ በቃ በጣም ጨንቆኝ እያለ እባክህ አምላኬ ሆይ ባክ መንገድ አሳየኝ ብዬ ነው የለመንኩትና፣ ሳምንት ባልሞላ ጊዜ ውስጥ እነዛ የምሰራባቸው ካምፓኒዎች ያው ስራውን መቆሙ ስለሆነ ምናምን ብለው አመት ሙሉ ብሰራ የማገኘውን ደሞዝ ሰጡኝ። ምናልባት ከአመት አመት ሙሉ ብሰራ እንኳን ላላገኘው የምችለው ገንዘብ ነው። ብቻ እንደዚሁ አውርደው ሰጡኝ እና ገረመኝ እንዴት እንዲህ ማን እንዲያደርጋል እንደ ሰውኛ ሲታሰብ በአሁኑ ዘመን ማንም ይሄን ያህል አያረግም እኔ ግራ ግብት አለኝ ና በቃ የመድኃኒዓለም ስራ አልኩኝ የተንሳኤ ማግስት ነው የቀጠሩኝ ሰዎቹ ሚቲንግ አለ ብለውና ስሄድ? ሲሄድ በቃ የተለየ ነገር እንዳረኩላቸው ስራኝ ሰርች ወደ ቤቴ ነው የምመጣው እንጂ ምንም የተለየ ይህን ያል የሚያስመሰግን ስራ እንኳን አልሰራሁም። እግዚአብሔር በሚያውቀው እውነት ለመናገር ግን ሰዎቹ በጣም ደስተኛ ሆኖ ብቻ አማርኛ ጠፍቶ ነው ወይን ራሱ ሪካርድ ሳያደርግ እውነት አማርኛ ያን ቃላት እያነሰኝ ነው የምናገረው እና በዛ በጨለማ ጊዜ እኔ ስራ ባቆም ቀጥታ ሆምለስ ነበር መሆኖ። ከአንድ ወር በኋላ የቤት ክራይም ከፍሎ የለኝም፣ ባኬ ላይ ምንም ነገር የለኝም። እውነት ምንም ብታመም እንኳን ሐኪም ቤት እጅ የምታከምበት ገንዘብ የለኝም ግን ፈጣሪን በቃ መድኃኒዓለም አባቴ የባክ መንገድ አሳየኝ ነው ያልኩት፣ እንጂ ሌላ ምንም አልተናገርኩም። ግን የትንሣኤ ማግስት ቀጥረውኝ ሚቲንግ አለ ብለው ይህን ሁሉ ብር ሰጡኝ። እኔ የበሩ መብዛት ወይም ደግሞ ብሩን ስለሰጡኝ አይደለም፣ ግን እግዚአብሔር ለካ ያየኛል ነው ያልኩት። በቃ ለካ ያየኛል ስለሰማኝ ስላየኝ ነው መድኃኒዓለም ይሄን ያደረገልኝ እንጂ እንደ ሰውኛ ማንም ይሄን ያህል ያደረግም፣ ስንት ማንም ይሄን ያደረግም። እና በጣም ደነገጥኩኝ። ለማመስገን ስሙን ጠርቼ እንኳን ምላኩ ተመስገንልኝ እግዚአብሔርዬ ለማለት ራሱ ቃላት አነሰኝ። እኔ ለምን በቅቼ ነው ይሄ ሊደ የሚደረግልኝ? እኔ ማን ሆኜ ነው ቤተ ክርስቲያን እንኳን በስርዓቱ መሄድ ሰው አይደለሁም። እንደው ስባክን ይ ስባክን ማድር ሰው ነኝ። ግን ምን አይተህ ነው እኔ ላይ ነው ያልኩት፣ ፈጣሪን ምን አይተህ ነው እኔ ላይ ነው ያልኩት። ለካ እግዚአብሔር ያሄናል እውነት ለመናገር ያሄናል። እኔ ተስፋ ቆርጬ ነበር። ያለፉት አምስት አመታት አባ አውርቼ ታለው ትንሽ ሰዓትም ቢሆን ተነጋግረናል። ግን በሪካርድ እንድልኩለት ስለተነጋገር ነው ሌሎችም ይማሩበታል። ፈጣሪ በጣም ደግ ነው። እውነት እድለኞች ነን እኛ የእሱ ልጆች መሆናችን እድለኞች ነን። ሳይገባኝ ያከበረኝ ሳይገባኝ የባረከኝ ሳይገባኝ ለዓይኑ በግቻ የተመለከተኝ አምላክ ስሙ ይመስገን። ክብር ለእሱ ይሁን። ለእኔ ያደረገ ለእኔ የተመለከተ እኔን የጎበኝ አምላክ ደግሞ ላችሁ ነው የሚጎብኛችሁ። በጉድለታችሁ ሞልቶ በሀሳቡ በጭንቀታችሁ ረፍት አድርጎ ያሳያችሁ እንዲህ እንድታመሰግኑ እንደኔ እመኝላችኋለሁ። ላችሁ ነው አመሰግናለሁ። እግዚአብሔር ባርኮት አባም በጣም አመሰግኖ ስለ ትምህርቶት ብዙ ሰው ታነጸው። ለማንኛውም ግን ተመስገን። እኔ መድኃኒዓለም ክብር ምስጋና ለሱ ይሁን ቁንጮን ለመጽፋት ሰጥቶ በዝምፃ ከሚያንሰው ስመርሶ ወርዶ ከከፍታ

ደስታለ ጠዋት በሰማያት አለ የሁሉ ባባት ተስፋለ ተስፋለ ልቦናውን ዛረ ተስፋለ ተስፋለ ስታለ ጠዋት በሰማያት አለ የሁሉም አባት ተስፋ አለ ተስፋ አለ።